እግዚአብሔር አምላካችን የተመሰገነ ይሁን። ጌታ የተባረከ ይሁን። የአምልኮ ኪዳን በሚል ጥቂት ሀሳብ አብረን እንከፋፈላለን። የእግዚአብሔር ቃል በአንደኛ ተሰሎንቄ ምዕራፍ አምስት ቁጥር 16 ላይ በጣም ደስ የሚል ሐዋርያዊ ምክር ጳውሎስ ይሰጠናል እና ሲናገር እንደዚህ ይላል ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ በሁሉ አመስግኑ። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ፣ ከማናቸውም ክፉ ነገር ራቁ ይላል እና በዚህ ቦታ ላይ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ብሎ ከሚላቸው ነገሮች ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ ይሄ ማለት አማኞች ሁል ጊዜ ለማመስገን ሁል ጊዜ በሁሉ አመስግኑ በሁሉ አመስግኑ። በሁሉ የሚለው ቃል በጣም ጥልቅ ቃል ነው። በየትኛውም የህይወት ሰርከምስታንስ ደስ ቢለን ቢከፋን፣ ቢመቸን፣ ባይመቸን፣ ቢሳካልን፣ ባይሳካልን፣ ብናጣ፣ ብናገኝ ሁሉንም የህይወት ሰርከምስታንስ የህይወት ሁኔታዎች ሁሉ ያገናዘበ ያካተተው ጉዳይ ነው። በሁሉ አመስግኖ እግዚአብሔር አምላካችን በጤና ጊዜ፣ በህመም ጊዜ፣ በበረከት ጊዜ፣ በጉድለት ጊዜ፣ ተቀባይነት በማግኘት ጊዜ፣ በመገፋት በስደት ጊዜ፣ በምቾት ጊዜ፣ በማይመች ጊዜ፣ በሁሉ አመስግኖ ይሄ አማኞች ኪዳን ሊሆን ይገባል፣ ኮቭናንት ልናደርገው ይገባል። ሁልጊዜ ሁልጊዜ ተነስተን እጃችንን ከፍ አድርገን። ዛሬም ለአንተ እገዛለሁ ሲመቸንም ሳይመቸንም፣ ዛሬም ላንተ አምተን አመልክሃለሁ እንድንል የእግዚአብሔር ቃል ይህን ያስተምረናል። በሁሉ አመስግኑ። ሲደላን እቁብ ሲደርሰን፣ ሎቶሪ ሲወጣልን፣ እጮኛ ስናገኝ፣ ሰርግና መልስ ሲሆን፣ ደስታ ብላ ጠጣ ሲሆን፣ ሲትረፈረፍልን ብቻ አይደለም። በማናቸውም የህይወት ሁኔታ እግዚአብሔርን የመጀመሪያ የምናመልክበት አንደኛው የመጀመሪያው ምክንያት እግዚአብሔር አምላካችን ስለሆነ ስለሚገባው ወርዚ ስለሆነ ይገባዋልና፣ አድኖናልና፣ ዘላለማዊ ዋስትና ሰጥቶናልና፣ የሰራን እሱ ነውና፣ ሕልውና ያገኘነው በህይወት የኖርነው ያለነው ከሱ የተነሳ ነውና፣ እግዚአብሔር የምናመሰግነው በአንደኛ ደረጃ ስለሚገባ ነው። ዲዘርቭ ያደርጋል። ማንነቱ፣ ታላቅነቱ፣ ክብሩ ይገባዋል ምህረቱ፣ ቸርነቱ፣ ይቅርታው፣ ታማኝነቱ፣ እውነተኝነቱ ስለሚገባው እግዚአብሔርን ሁል ጊዜ ልናመሰግነው በሁሉ ልናመሰግነው ይገባል። ሁኔታዎች ሁኔታዎች ምስጋና ህይወታችንን ከፍ ዝቅ ሊያደርጉት አይገባም። ዳዊት በመዝሙሩ መዝሙር መቶ ሃምሳ ላይ እንዲህ ይላል። ሙሉላ መጨረሻውን ቁጥር ነው የምፈልገው ሃሌሉያ! እግዚአብሔርን አመስግኑ። በኃይሉ ጠፈር አመስግኑት። በችሎቱ አመስግኑት። በታላቅነቱ ብዛት አመስግኑት። በመለከት ድምፅ አመስግኑት። በበገናና በመሰንቆ አመስግኑት። በከበሮና በዘፈን አመስግኑት። በአውታርና በእምቢልታ አመስግኑት። ድምፁ መልካም በሆነ ጸናጸል አመስግኑት። እልልታ ባለው ጸናጸል አመስግኑት ይልና እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ሃሌሉያ ብሎ ይለዋል። እስትንፋስ ያለ ሁሉ እግዚአብሔርን ያመስግን። ቤት ያለው ሁሉ አይደለም፣ ትዳር ያለው ሁሉ አይደለም፣ ብዙ ገንዘብ ያለው ሁሉ አይደለም፣ ጥሩ ደሞዝ ያለው አይደለም፣ ሹመት ያገኘ፣ የተሳካለት፣ የቀናለት፣ ግራጁዌሽን ላይ ያለ፣ የውጭ ሀገር ቪዛ ያገኘ አይደለም፣ የተወደደ፣ የተመሰገነ፣ የተፈወሰ፣ ተአምር ያገኘ አይደለም። የሚለው እስትንፋሴ ያለ ሁሉ እግዚአብሔርን ያመስግን ማነው እስትንፋስ ያለው? በህይወት ያለ ያልሞተ፣ ያልኖረ በህይወት ያለው ሰው ተስፋ አለው፣ ነገ አለው አለ። በህይወት እስትንፋስ ካለን በህይወት ካለን እየኖርን ከሆነ እየተንቀሳቀስን ከሆነ እግዚአብሔር እንድናመሰግን የእግዚአብሔር ቃል ይነገዳል። እስትንፋስ ያለው ለት ኤቭሪቲንግ ዳት ሃዝ ፕሬዝ ደ ሎርድ ይላል። እስትንፋስ ያለው ሁሉ የሚተነፍስ ሁሉ ያለ በህይወት እግዚአብሔር ያመስግን። ስለዚህ በህይወት እስካለን ድረስ እስከ ኖርን ድረስ ራሳችንን እስካወቅን ድረስ እግዚአብሔር እንድናመሰግን ያስፈልጋል። ይህን አይነት ኪዳን ከእግዚአብሔር ጋር ባይሳካ ቢደላ ባይደላ፣ የእዮብን ታሪክ ልናስታውስ እንችላለን። ኢዮብ ያ ሁሉ መዓት ከወረደበት በኋላ ያ ሁሉ ነገር ከሆነበት በኋላ መጽሐፍ ቅዱስ በኢዮብ መጽሐፍ ምዕራፍ አንድ ላይ ሲናገር፣ እዮብም በምድር ላይ ሰግዶ ወድቆ ለእግዚአብሔር ሰገደ ብሎ ይናገራል። ኢዮብም በምድር ላይ ወድቆ ለእግዚአብሔር ሰገደ። እንግሊዝኛው መጽሐፍ ቅዱስ ንጆብ ፌል ዳውን ቱ ግራውንድ ኤንድ ወርሽፕድ ጋድ ብሎ ይናገራል። እግዚአብሔር አምላካችን የተመሰገነ ይሆን እና የዚህ አይነት በማንኛውም የህይወት ሁኔታ ውስጥ ብናገኝ ባናገኝ፣ ደስ ቢለን ደስ ባይለን፣ የተለያዩ ነገሮች ቢከቡን ሁላችሁም ታውቃላችሁ? ሚስቱ ምን ትለው እንደነበረ፣ የዮ ሚስት ስደብና ሙት ምናምን ትለው ነበረ። ምክንያቱም እሷ ምስጋናን የምታደርገው እንካበንካ ነው፣ ሲባርከኝ ነው፣ ሲሰጠኝ ነው፣ ሲያደርግልኝ ነው። እግዚአብሔር አያደርግም አይደለም። ነገር ግን ቢያደርግም ባያደርግም ቢመችም ባይመችም ቢደላም ባይደላም አንዳንድዴ እግዚአብሔር እንደው በቃ የረሳኝ ቢመስለኝም አመሰግናለሁ። አንተ አምላኬ ነህ፣ ዛሬም ለአንተ እገዛለሁ፣ ዛሬም አንተ ንጉሴ ነህ፣ ከአንተ ውልፈት አለልም፣ ዛሬም በፊት እደፋለሁ። አንዳንድ ጊዜ ጠዋት ተነስተን ጊዜ ስናጣ ሶስት ሰከንድ በርከክ ብለን እጃችን አንስን ጌታዬ፣ ዛሬም አንተ አምላኬ ነህ፣ ዛሬም ለአንተ እገዛለሁ፣ አመልክሃለሁ ብሎ መነሳት እጅግ በጣም መልካም ነው። ምስጋና ከህይወታችን መጥፋት የለበትም። በቆላሲያስ መልአክ መጽሐፍ ላይ ሲናገር ለአማኞች ይሄ የህይወት ስታይላችን ላይፍ ስታይላችን እንዲሆን የሚናገረው ምዕራፍ ሁለት ቁጥር ሰባት ላይ እንግዲህ ጌታን ክርስቶስ ኢየሱስ እንደተቀበላችሁ በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደ ተማራችሁትም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ ይላል። ምስጋና ይብዛላችሁ፣ ምስጋና አይነስ፣ በህይወታችሁ ምስጋና አይጠር። አባውንድ ኢን ፕሬይዝ። ጠዋት አመስግኑ፣ ከሰዓት አመስግኑ፣ ማታ አመስግኑ ከአንድ በታችሁ እያፈተለከ አምልኮ፣ ምስጋና፣ ሃሌሉያ የሚለው ቃል ፕሬዝ ጋር ተመስገን፣ ተባረግ እያለ በየደቀው ይውጣ። አማኞች ምስጋና ከህይወታችን መጥፋት የለበትም። ምስጋና ይብዛላችሁ። እግዚአብሔር አምላካችን የተመሰገነ እና እግዚአብሔርን ስናመሰግነው መጽሐፍ ቅዱሳችን ብዙ ነገሮች በህይወታችን እንደሚሆኑ ይናገራል። ከሚሆኑት ነገሮች መካከል ከእውነት ከልባችን በተሰጠ ለእግዚአብሔር በተገዛ ልብ እግዚአብሔርን በሚፈራ ማንነት እግዚአብሔርን ስናመሰግነው እግዚአብሔርን ስናመልከው በሕይወታችን የሚሆኑ ነገሮች አሉ። ከሚሆኑ ነገሮች አንዱ የእግዚአብሔር መንፈስ በሕይወታችን ይለቀቃል። እግዚአብሔር ህልውና ውስጥ እንገባለን። የእግዚአብሔር ባርኮት፣ የእግዚአብሔር ቅርበት፣ የእግዚአብሔር ፕሬዘንስ መገኘቱ፣ ሀለወቱ ይከበናል። የሚያመሰግኑ ሰዎች በእግዚአብሔር ሀለወት፣ በእግዚአብሔር ህልውና፣ በእግዚአብሔር መንፈስ ይባረካሉ። ሐዘን ትካዜ ይሸሻሉ። እነ ዲፕሬሽን፣ እነ ድባቴ፣ እነ ጭንቀት፣ እነ ተስፋ መቁረጥ፣ እነ ፍርሃት ይበተናሉ፣ እንደ ጉም ይበተናሉ። እግዚአብሔር አምላካቸው የተመሰገነ ይሁን። እግዚአብሔርን ሰው እያመሰገነ የእግዚአብሔርን ታላቅነት፣ የእግዚአብሔርን ውበት፣ የእግዚአብሔርን ክብር፣ የእግዚአብሔርን ደግነት፣ የእግዚአብሔርን ማዳን፣ የእግዚአብሔርን ሁሉን ቻይነት እየዘመረ ሰው አደሴም ታይም ዲፕረስድ ሊሆን ሊያዝን፣ ችግሩን፣ መከራውን፣ ፈተናውን ሊያስብ አይችልም። ከችግራችን የምንወጣበት ኤግዚት በር ነው። ከመከራ ከተስፋ መቁረጥ ከጭንቀት ከድባቴ የመውጫው ይሄ ከሲዊ ሳይዳል ስፒሪት ራስን አጥፋ አጥፋ የጭንቀት መንፈስ የግራ መጋባት መንፈስ ይመታሉ። እግዚአብሔር አምላካችን የተመሰገነ ስለዚህ ምስጋና በህይወታችን ስናበዛ የእግዚአብሔር ህልውና የእግዚአብሔር መንፈስ የእግዚአብሔር መገኘት ሁለመናችንን ይከበዋል። እንከበባለን። በመገኘቱ እንከበባለን፣ በመንፈሱ ። ስለዚህ የአምልኮ ኪዳናችንን እናድስ። የአምልኮ ኪዳናችንን የጣልን ኪዳን፣ መሰዊያችን የፈረሰ ሰዎች፣ እግዚአብሔርን የምናመሰግነው ሲሆንልን ብቻ አይደለም። ዳዊት መዝሙር ሃምሳ ሁለት ላይ አንድ ዝማሬ አለ። ምን ይላል? አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛል፣ ለዘላለም አመሰግንሃለሁ። የመንፈሳዊ ሰው መዝሙር እሱ ብቻ አይደለም። መንፈሳዊ ሰው አድርግልኛል አይደል ስናያት፣ ሲያደርግልንም እናመሰግናለን። ሲያደርግልን ማመስገን ግዴታ ነው። ግን ሳያደርግልንም እናመሰግናለን። ሲሳካም እናመሰግናለን። ሲሞላም እናመሰግናለን። ሲጎልም ባዶ ሆኖ የሚላስ የሚቀፈል ጠርቶ እናመሰግናለን። እሱ አምላካችን ነው። አድኖናል። ስማችን በሕይወት መጽሐፍ ተጽፏል። በመንፈስ ቅዱስ ታትመናል። እሱ አባታችን ሆነ እኛ ልጆች ሆነናል። ዘላለማዊ ኢተርናል ጋራንቲ ዋራንቲ አግኝተናል። በደሙ ታጥበናል። የት እንደምንሄድ እናውቃለን። እግዚአብሔር አምላካቸው የተመሰገነ። ስለዚህ ምስጋና ይብዛላችሁ። የአምልኮ ኪዳናችንን እናድስ፣ ይታደስ። እንደገና ወደ አምልኮ እንግባ። ቤታችን የምስጋና መስዋዕት ይታደስ። በቤተ ክርስቲያናችን የምስጋና መስዋዕት የአምልኮ መሰዊያ ይታደስ፣ ኪዳን ይታደስ። እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔር ደግሞ በቃሉ ዘፀአት ምዕራፍ 23 ቁጥር 25 ላይ አምላካችሁን እግዚአብሔርን ታመልካላችሁ፣ እርሱ እህልና ውሃን ይባርካል፣ በሽታንም ከመካከል ያርቃል፣ በምድር መካን የሚጨነግፍ አይኖርም፣ የዘመንም ቁጥር ይሞላዋል፣ የጠላቶችን ጀርባ ይሰጣል ብሎ ይናገራል። ስለዚህ አምልኮ ኪዳን ነው። ውሳኔ ነው። ለእግዚአብሔር የምንገባው ውል ነው። በህይወት ዘመናችን ሁሉ እስተንፋሴ እስካለች ህይወቴ እስካለች ስትንፋሴ ያለው ሁሉ እንደሚል አመልክሃለሁ። በህይወት እስካለው ድረስ ዘምርልሃለሁ፣ አሸበሽብልሃለሁ፣ እገዛልሃለሁ፣ እከተልሃለሁ፣ እሰማሃለሁ፣ ቃልን እታዘዛለሁ። ይህ ውሳኔያችን ነው። ይህ ኪዳናችን ነው። ይህን ኪዳናችን እናዝ፣ እናድስ። ጌታ ይባርካችሁ። ስትንፋሳ